ሀይሚዬ እና ብሩኬ ጉዞ ወደ ዱባይ። ከዚህ በኋላ መለያየት ቀረ ማለት ነው። ደስ ሲል። ፓስፖርት የለሽ መሄድ አትችም ሲላት ነበረ ብሩኬ። አሁን ግን ተሳክቶላት ፓስፖርቷን እጇ ላይ አስገብታለች። በጣም ጀግና ሴት ናት። በነገራችን ላይ ሀይሚዬ ለምትወደው ሰው እስከ ጥግ ድረስ መሰዋት ትከፍላለች። ብሩኬን ላለመለየት ከሱ ጋራ አብራ መሆን ስለምትፈልግ የትም ሀገር ይሄድ የትም ሀይሚዬ ተከትላ ትሄዳለች ማለት ነው። ባለፈው በጣም አልቅሳ ነበረ። የምትሄድበት ከሀገር ውጭ ነው፣ እኔ ደግሞ መሄድ አልችልም፣ ፓስፖርት የለኝም አገር ውስጥ ቢሆን አብሬ ሄድ ነበረ እያለች በጣም ነበር ስታለቅስ የነበረው እና እምባዋ ስለታበሰላት በጣም ደስ ብሎኛል። ሀይሚዬ እንኳን ደስ አለች ማለት እፈልጋለሁ። በጣም ጀግና ሴት፣ በጣም ፈጣን ናት እውነት ለመናገር ማለት ነው እና ለምትወደው ሰው እስከ ጥግ ድረስ መስዋዕት መክፈል ትችላለች። እንዴት መክፈል እንዳለባት ደግሞ ጥበቧ እጅጉን ያስደንቀኛል እና እግዚአብሔር ከዚህ በላይ አብስቶ ፍቅሩን ያብዛላችሁ ማለት ፈልጋለሁኝ ውድ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበርልኝ ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ አበረታቱኝ እንኳንም ደግሞ አደረሳችሁ ብያለሁ ጾሙ ለሮመዳንም ላብይ ጾሙም እንኳን ያደረሳችሁ እህቶቼ፣ በስደት ሀገር ያላችሁ እራሳችሁን ጠብቁ ማለት እፈልጋለሁኝ። ያው ስራ እንደሚበዛብን ሁላችን እናውቃለን እና እራሳችሁን እየጠበቃችሁ ማለት እፈልጋለሁ። ሀይሚዬና ብሩኬ ደግሞ በጣም ተናፍቀው ነበረ። ትናንትና ስላልመጡ በጣም ብዙ ኦዲየንስ ሲያስብ ሲጨነቅ ነበረ። ምን ገጥሟቸው ይሆን? ምን ሆነው ይሆን? ሀይሚዬ የሆነ ነገር እንትልል ነው ብላ ነበር። ወደ አዲስ አበባ ተደወለልኝ ብላ ስለነበረ ሄደችው። በጣም አስበን ነበር ምን አጋጠማቸው ብለን ነበረ። እና ሀይሚዬ ደግሞ የሆነ በቴሌ በኢንስትግራም እና በቲክቶክ የሆኑ ነገሮች ስትፖስት ነበር። እና በነዛ ፖስቶች ደግሞ የተነሳ አንዳንድ ሰዎች ደግሞ የሆነ የሆነ ነገርም ሲሉ ነበር። እና አንዳንድ ጊዜ ሰው ልጅ ማለት እማይፈተን የለም ሰው ልጅ እንደተፋቀረ እንደተዋደደ አይኖርም። በፍቅር ውስጥ አብሶ ደግሞ እውነተኛ ፍቅር ሲኖር ደግሞ በጣም ፈተናው ይበዛል እና እግዚአብሔር ደግሞ ሁል ጊዜም ቢሆን ከፊታቸው ነው፣ ሁል ጊዜም ይቀድማል። እና ለሰው ልጆች መልካም እንመኝ የምንችለው ማለት ነው። መልካም ነገር መመኘት ጥሩ ነው ለሰው ልጅ ማለት ነው እና እና ለሰዎች መልካም ነገር እንመኝ ብሩኬ ሀይሚዬ እሷ ለሱ እሱ ደግሞ ለእሷ ምን ያህል እንደሚተሳሰቡ ምን ያህል እንደሚዋደዱ እንደሚፋቀሩ እያየንም ስለሆነ እና የሆነ ነገር ሲፖሰት የሆነ ነገር እንትን ሲል በቃ ብሩኬ እንደዚህ አድርጓት ነው፣ የሆነ ነገር ብሩኬ ሲፖሰት ደግሞ የሆነ ነገር አድርጋው ነው፣ እንደዛ ማለት የለብንም። እውነት ለመናገር በምንወደው ሰው ብቻ እኮ አይደለም በጓደኛም ሊሆን ይችላል። በምናያቸው ነገሮች የሆነ የሚመስጡን ጥቅሶች ስናይ እውነተኛ ጥቅሶች የሆነ ነገር ውስጣችንን የሚነኩት ጥቅሶች ስናይ ሁላችንን ምን ፖስታለን? ልክ እንደዛ ነው እንጂ ሌላ ነገር እየተፈጠረ ወይም እያደረጋት እያደረገችው አይደለም። እውነት ለመናገር እና አንዳንድ ጊዜ የምናደርገውን ነገር ደግሞ እያወቅን ለሰዎች መልካም እንመኝ። የሆነ እኛ እኔ ሀይሚዬ እና ብሩኬን በጣም ነው የምወዳቸው። ብሩኬ ሀይሚዬ፣ ሁለታቸውም ለእኔ አንድ ናቸው እውነት ለመናገር እና የሆነ ነገር ሲፈጠር ሰውነን ልናጠፋ እንችላለን፣ እናጠፋለንም ደግሞም እና ሰውን መምከር ነው እንጂ ስድብ አይመልሰውም። ሰውን ግን የሆነ ነገር ሲያጠፋ፣ አይ ይሄ ነገር ትክክል አይደለህም፣ እሷም ስታጠፋ ይሄ ነገር ትክክል አይደለሽም ማለት ጥሩ ነው ብዬ አስባለሁ። እና ብቻ ዛሬ በጣም ደስ ብሎኛል፣ ሀይሚዬ ፓስፖርት ስላገኘች በጣም ደስ ብሎኛል። የኔ እናት ሀሳቧ ስለተሳካላት እንግዲህ ብሩኬ ብሩኬ ጋ የትም ሀገር ሄድ የትም አብራ ተከትላ ትሄዳለች ማለት ነው እና ይሄ ደግሞ አንድ የፍቅር መስዋዕት የከፈለችበት በጣም ጀግና ሴት ናት። እግዚአብሔር አይለያችሁ ማለት እፈልጋለሁኝ። እውነት እውነት ደስ ነው ያለኝ። እውነት ለመናገር በጣም ደስ ነው ያለኝ፣ ምክንያቱም በጣም አልቅሳ ነበረ በቀደም በጣም ነው ያለቀሰችው እና ስታለቅስ ፓስፖርት ቢኖር የተከት እየሄድ ነበረ ግን ፓስፖርት የለኝም እሱም ደግሞ ፓስፖርት የለሽም እንጂ እየሄድ ነበረ ሲላት እንደዚህ ማድረግም ይቻላል በቃ እኛ ሰው ካሰበ እንደዚህ ማድረግ ይችላል ቤኪ ጓደኞቹ ራሱ በጣም መልካም ጓደኞች ናቸው ያሉት። ለሀይሚዬ ያላቸው ቦታ ለብሩኬ ያላቸው ቦታ በጣም የሚገርም ነውና እግዚአብሔር ፍቅሩን ያብዛላቸው ማለት እፈልጋለሁ። በድጋሚ ለዚህ ቤት አዲስ የሆናቸው ሰብስክራይብ እያደረጋቸው ቤተሰብ ይሁኑ። ሰላማችሁ ብዝት ይበድልኝ። ቤተሰብ